በዓለም ላይ በሀብታቸው መጠን ከፊት የሚሰለፉቱ አይሁድ ናቸው። በእርግጥም ወደር የሌለው የምድር ሀብት የሚገኘው በአይሁዳውያኑ እጅ ነው። ስመጥር የሆኑትን ጥቂቶቹን ብንጠቅሳቸው ሰርጌ ብሬን፣ የጎግል ካምፓኒ መሥራች 114 ቢሊየን የአሜሪካ ዶላር በላይ ሀብት ያለው አይሁዳዊ ነው። ላሪ ኤልሰን የኦሪክል ካምፓኒ መስራች 116 ቢሊየን የአሜሪካ ዶላር በላይ ሀብት ያለው አይሁዳዊ ነው። እሱም ማይክል ብሉምበርግ የቀድሞ የኒውዮርክ ከንቲባ የብሉምበርግ ፔልሲ መስራች ቢሊየነር ነው፣ አይሁዳዊ ነው። እሱም ማርክ ዙከርበርግ የፌስቡክ ባለቤት 200 ቢሊየን የአሜሪካ ዶላር በላይ ሀብት ያለው እሱም አይሁዳዊ ነው። ስቲቨን ሽዋርዝማን ብላክስቶን መስራች መልታይ ቢሊየነር ነው። እሱም እሱም አይሁዳዊ ነው። ማሪያ አደልሰን፣ ላሪ ፔጅ፣ በርናርድ አርኖልት በጣም በርካታ ናቸው። እነዚህ ሁሉ አይሁዳውያን ሌሎችም አሉ። የጉግል፣ የፌስቡክ፣ የዩቲዩብ፣ እንዲሁም የዴል ሌሎችም ትላልቅ የቢዝነስ ካምፓኒዎች፣ የባንክ ኢንዱስትሪ፣ ሚዲያ፣ መንግስታት፣ ትልልቅ ሬስቶራንቶች እና ሪል ስቴቶች፣ ዓለም አቀፍ የንግድ ትስስር፣ አስመጭና ላኪ ነጋዴዎች ወዘተ አይሁድ የሌሉበት ሴክተር የለም። ትልልቅ ገንዘብ ባለበት አካባቢ እነሱ አሉ፣ ባለቤቶቹም እነሱ ሆነው ይገኛሉ። ሳውንድ ፋይናንሻል ሀቢት ነው ያላቸው። በ በ2008 ጥናት እንደ ዩኤስ ሪሊጅስ ላንድስኬፕ ሰርቬ መሰረት የአይሁድ ማህበረሰብ ሃይማኖተኛ ሆነው የተረፈ ሀብት ያላቸው ማህበረሰቦች እንደሆኑ ተብራርቷል። ጥሩ ምሳሌ የሚሆነው የአሜሪካ ባንኮች ያጠኑት ጥናት እንደሚያሳየው ከአራት መቶ የአሜሪካ ሀብታሞች ወይም ቢሊዮነሮች መቶዎቹ አይሁድ መሆናቸው የማይካድ ሀቅ ሆኗል። ለአይሁድ ሀብት ማፍራት ተፈጥሯዊ ነው። በሄዱበት አገር ሁሉ ማኅበራዊና ሃይማኖታዊ መገለል ቢደርስባቸውም ነገር ግን ሀብትን በማፍራት የሚወዳደራቸው የለም። አይሁድ በምዕራቡና በመካከለኛው አውሮፓ በነበሩ ኋላም በአሜሪካ በነበሩ ጊዜ ወይም ባሉበት ኑሮአቸው የኑሮ ዘያቸው በከፍተኛ የሥራ ባህል የተመሰከረለት ነው። ጂዊሽ ወርኪቲክስ ማኔጅመንት ስለ ሥራ ያላቸው አመለካከት ሃይማኖታቸውንም መሰረት ያደረገ ነው። አይሁድ የሚያነቡት ቶራ የሙሴ ሕግጋት ላይ የሰንበት ቀን የረፍታቸው ቀን ተደርጎ ስድስት ቀን ግን ቀልድ የለም፣ ሁሉም አይሁዳዊ ስራ እንዲሰራ መንፈሳዊ ሕጋቸው ያስገድዳቸዋል። የሚጠየቀው ጥያቄ አይሁድ በሁሉ ክፍለ ዓለም በሚባል መልኩ ፊትና ቀዳሚ ተጠሪ የሆኑት ሀብት እንዴት ሊያፈሩ ቻሉ የሚለው ነው። ምክንያቶቹን እስቲ እንመልከት። ዘ ቶፕ ቴን ሪዝንስ ዛት ጁዊሽ ጌት ሪችድ መቼስ ሁሉም አይሁዳዊ ቢሊዮነር ሚሊዮነር ባይሆንም ለራሳቸው ግን የሚሆነውን የማያጡ ህዝቦች ናቸው። ነገር ግን አይሁድን ስመጥር ያደረጋቸው ሀብታም ያደረጋቸው ምክንያት፣ የመጀመሪያው አይሁድ በተሰደዱበት ቦታ የመሬት ባለቤት እንዲሆኑ አይፈቀድላቸውም ነበር። በተለይም በምድር አውሮፓ ንብረትን እንዳያፈሩ ብዙ ክልከላ ይደርስባቸው ስለነበር ከዚያ ሁኔታ ለመውጣት በሚያረጉት ጥረት በርከት ያሉ አዳዲስ የሥራ ቀዳዳዎችን መመልከት ጀመሩ። ከእነዚህ ቀዳዳዎች አንዱ ንግድ ነው። የንግድ ስራ ውስጥ በከፍተኛ ሁኔታ መሳተፍ ጀመሩ። ደግሞም በባንክ ኢንዱስትሪ ገንዘብን በማበደር ሌላ ገንዘብ ማግኘት ጀመሩ። በመሆኑም በተሰደዱበት አገር ብዙ እድልም በማያገኙበት ቦታ ሁሉ ስራን ወደ ገንዘብ በመቀየር የሀብት ማማ ላይ ሊወጡ ቻሉ። እድል ጠባብ ሲሆን መፍትሄ ለማግኘት ቅርብ ነው ይባል የለም? ሁለተኛው አይሁድ ሀብታም እንዲሆኑ የሚያደርጋቸው በሌሎች መገፋታቸው በውጤቱም እርስ በርስ መረዳዳታቸው ነው። ዲስክሪሚኔሽን ብሮት ዜም ክሎዘር ቱጌዘር ሰው በሠራው ሥራ ግብር መክፈል ሲገባው ነገር ግን አይሁድ ስለተባሉ ብቻ እንደ ሕዝብ ያስገብሯቸው ነበር። በተለይም ከፈረንሳይ አብዮት በፊት አይሁድ በ19 ወይም በ1789 ማለት ነው በቀጠናው እጅግ የተወገዙ የተናቁ ነበሩ። በዚህ መናቅ ውስጥ እድል አድርገው የወሰዱት የእርስ በርስ መጠቃቀምን አብሮ መስራትን ነበር። ይህ እንግዲህ ሀብትን ለማፍራት ጠቅሟቸዋል። ወይም አልቲሜት ፕሮብሌም ዊል ዲግ ዩ አውት ዩር አልቲሜት ፖቴንሻል እንደሚባለው ነው። ጥልቅ የሆነ ችግር ወደ መፍትሄ ያመራል እንዲሉ ይህንን የህይወት መርህ ተጠቅመውበታል። በተለይም በአውሮፓ በሂሳብ በንግድ፣ በባንክ አያያዝ፣ በገንዘብ አያያዝ፣ በመድኃኒት ቅመማ የተሻለ ሆነው ተገኝተው ነበር። ሌላው ሶስተኛ፣ አይሁድ ሀብታም ለመሆን የረዳቸው የራሳቸው ሃይማኖታዊ ትምህርቶች ናቸው። ሪሊጅስ አቲቲዩድ ቱዋርደስ ማኒ። በአይሁድ ሃይማኖት ያህዌ ሁሉን ነገር ሰጥቶናል፣ ማስተዳደር ወይም ስቲዋርድሺፕ የሰው ኃላፊነት ነው ብለው ያምናሉ። ኤደን ገነትን ተንከባከባት የሚለውን ቃል ይጠቅሳሉ። ስለዚህ ኤደንን እንድንጠብቃት፣ ኤደንን እንድንንከባከባት ኃላፊነት ፈጣሪ መስጠቱ በእጃችን ያለውን ሀብት በተመሳሳይ ሁኔታ ኃላፊነታችንን ልንወጣ ይገባል የሚል ጠንካራ እምነት አላቸው። ድህነት በአይሁድ ሕዝብ እጅግ የተወገዘ ነው። ወይ የስንፍና ምልክት ነው ወይም እርግማን ነው ወይም ቸልተኝነት ነው ወይም ዝንጉነት ነው ተብሎ ይወሰዳል። አራተኛው አይሁድ ሀብታም የሆኑበት እንደ ምክንያት የሚጠቀሰው ሩኅሩኅና ረጂ መሆናቸው ነው። በአይሁድ መጽሐፍ ላይ እንደተጻፈው ማንኛውም አይሁድ ካተረፈው ትርፍ ከገንዘቡ ቀንሶ ካለው ሀብት 10 ፐርሰንት መስጠት የውዴታ ግዴታው ነው፣ ሕጉ ያዘዋል። ድሆች ከምድሪቱ አያልቁምና፣ ስለዚህ እኔ በአገር ውስጥ ላለው ድሃ፣ ለተቸገረው ወንድምህ እጅን እንድትከፍት እንድትዘረጋ ብዬ አዝሃለሁ። ኦፕን ዮር ሃንድ ቱ ፖር ን ዩር ኔበርስ ኢን ዮር ላንድ ሁ አር ኢን ኒድ። በመሆኑም አንዱ አይሁድ ለሌላው ለተቸገረው ወንድም መስጠቱ ሕጉ ያስገድደዋል። ያ የተቸገረው ሰው እንደገና በርትቶ ደህና ወደ ሆነው ውጤታማ ሕይወት ይመጣል ማለት ነው። አንዱ ለአንዱ እንዲሰጠው ሃይማኖታዊ ሕጉ ስለሚያስገድደው የተቸገረ አይኖርም ማለት ነው። እንዲሁም በትልልቅ ንግድ፣ የገንዘብ ዝውውር ወዘተ ይህንኑ መመሪያ ለእርስ በእርስ ይጠቀሙበታል። የሙሴ ሕግ ለነሱ አስገዳጅ ሕግ ነው። ሌላው አምስተኛ ምክንያት አይሁድ ባለጠጋ ያደረጋቸው ትምህርት ነው። ዓለም አቀፍ ግሎባል ዲሞግራፊክ ስተዲ ን ዲፍረንስ ን ኤጁኬሽናል አተንመንት በዚህ መሰረት አይሁድ በትምህርት ልቀት ተወዳዳሪ መሆናቸው ይህ ድርጅት ያጠናው ጥናት ያመለክታል። አይሁድ በትምህርት ቤት በርካታ ዓመታትን የሚያሳልፉ ማህበረሰብ ናቸው። ምክንያቱም በአብዛኛው በአሁኑ ጊዜ አይሁድ የሚኖሩበት አገር ከፍተኛ የትምህርት ተቋማት ያሉበት መሆኑ ተጠቃሚ እንዲሆኑ አድርጓቸዋል። እንደ አሜሪካ፣ እስራኤል፣ አውሮፓ ወዘተ። በዚህም የተማሩትን ወደ ሀብት የመቀየር ተስጦ የታደሉ ህዝቦች ናቸው። ስድስተኛው አይሁድ ሀብታም የሚሆኑበት ምክንያት ሆኖ የሚጠቀሰው የአባቶቻቸው እሴት ነው። ጄኔሬሽናል ቫሊዩስ የትኛውም ቤተሰብ እንደሚታወቀው ልጁን አስተምሮ ስራ እንዲይዝ ያደረገዋል። አን ላይክ በአይሁድ ቤተሰብ ግን እንዲህ አይደለም። ማንኛውም የአይሁድ ልጅ ሲያድግ ስለ ስራ፣ ስለ ገንዘብ ስለማግኘት በወላጆቹ እየተነገረው በሃይማኖት መጽሐፍ እየተማረ የሚያድግ ነው የሚሆነው። ልክ በመሃል ጭንቅላታቸው ላይ የሚያደርጓት ባርኔጣ አይሁድ ሁሉም እንደሚያጠልቃት ልክ እንደዚሁ ሌሎችንም ጉዳዮች ለትውልዳቸው ያወርሳሉ። ሰባተኛ አይሁድ ሀብታም የሚያደርጋቸው ምክንያት የሚጠቀሰው መከራ ቻይና የሚቋቋም ህዝብ በመሆኑ ነው። በተለይም የሃይማኖት ትምህርቶቻቸው ምንም አይነት መከራ ቢወርድብህ ፈጣሪ ይረዳሃል የሚል ጠንከር ያለ ትምህርት ህግ ያላቸው በመሆኑ በማንኛውም ችግር ጊዜ ወደፊት እንጂ ወደ ኋላ የማይሉ መሆናቸው ውጤታማ ሊሆኑ ያበቃቸዋል። መፍረስና መበተን፣ ጦርነትና መሰደድ ወዘተ አያስቆማቸውም። የጥንቶቹ እስራኤላውያን ለረጅም ዓመታት ወደ ሰው አገር በመወሰድ በመበተን፣ በግዞት አገራቸው እስራኤል ፈርሶ፣ መቅደሳቸው ተቃጥሎ፣ እንደ ገና ግን ተመልሰው ለመኖር የሚችሉበት ጠንካራ ስነ ልቦና ያዳበሩ ሕዝቦች ናቸው። በስምንተኛ ደረጃ አይሁድ በዓለም አቀፍ ደረጃ ተወዳዳሪ ሀብታሞች እንዲሆኑ የሚያደርጋቸው ምክንያት የግንኙነት መስመር ትስስራቸው ነው ወይም ኔትወርኪንግ። በአይሁድ ማህበረሰብ አባባል የታመነ ባልንጀራ ያገኘ ሀብትን እንዳገኘ ይቆጠራል ይላሉ። ጓደኝነት ለትልቅ የሀብት ትስስር ጠቃሚ እንደሆነ የሚያምን ማህበረሰብ ነው። አንድ እንጨት ብቻውን አይነድም፣ ቢነድም ለጊዜው እንጂ አይዘልቅም፣ አይነት መመሪያ ነው ያላቸው። የእርስ በርስ የግንኙነት መስመራቸው ወይም ኔትወርኪንግ እጅግ ጥብቅ ከመሆኑ የተነሳ ለስኬታቸው ዋና ተደርጎ ይወሰዳል። በመሆኑም እያንዳንዱ አይሁድ ይህንን ኔትወርክ ያከብራል። ይህ የእርስ በርስ ትስስር ርቀትና ጊዜ አይወስነውም። አንዱ ትውልድ አልፎ ሌላው ቢመጣም የሚያገለግለው ትስስር ግን ቀጣይነት ያለው ነው። ዘይ ፕላንድ ቱ ቢሬጅ ሀብታም ለመሆን አቅደው የሚሰሩ ህዝቦች ናቸው ማለት ነው አይሁድ የትም ገቡ፣ የትም ተበተኑ፣ ቋንቋቸውን፣ ስነ ጽሑፋቸውን፣ ባህላቸውን፣ ልምዶችና ሃይማኖታቸውን፣ የሃይማኖት መጽሐፋቸውን፣ አለባበሳቸው